አያችሁ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሽ ያለው እኛው። ደሞ አቦል በጌታ በኢየሱስ ስም ሰዎት ሲሰግዱ የኖሩ ለምን በጌታ በኢየሱስ ከኢትዮጵያ ምድር ላይ ካለም ላይ ይፈርሳል፣ ይፈርሳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ፣ ብቻው ይመለካል፣ ብቻው ይመለካል። ሰላም ኦርቶዶክስ አይነት አላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። እንዳያችሁ እጅግ በጣም የሚያበሳጭ የሚያናድድ ደም የሚያፈራ ነገር ነው ይሄ ጎረምሳ ወጠጤ እያደረገ ያለው ማለት ነው። ሃይ ሚል እንኳን ህግ የለም። ወደ ሀሳብ የገባሪው ከዚ ቤት እንደተለመደ፣ እናንተ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዛሹ፣ ሼር ኮፒን፣ ክሪ ፖስት አድርጉት። ስለሚያስደልቱት ማለት ነው። እንደተለመደ የነሱ ስራ ይሄ ስለሆነ ወንጌል እሰብ ካለውኝ ብሎ ገብቶ ስለ ኢየሱስ እየሰበከ ነገር የሚያደርገው ግን የሌላ አካላት ወይም ደግሞ የኛ ኦርቶዶክሳውያንን ቅዱሳን ሥዕላቶቻችንን መቅደድ እኛን ማናደድ ክርስቶስን ማበሳጨት ነው እሱ የያዘው ማለት ነው። እዚህ የዘለለ ነገር ምንም የላቸውም። ሲጀመር የሌላውን ሰው ማንቋሸሽ፣ መሳደብ፣ ማዋረድ አሁን ላይ ጃሃዲስት የሆኑ ፕሮቴስታንቶች እጅግ አደገኛውን አካሄድ እየሚያሉት መንግስት ኃይላቸው ይገባል ወይስ? ልጅቷ ሳሰራ ዝም ስለተባለች ነው? ሌላውም ስላልተሰራ ነው? እንደዚህ ያለው የቀደደ ሰው ይሄም፣ ደግሞ አሁን ላይ መጥቶ የቅዱስ ገብርኤልን የአቦና የኪዳነ ምህረትን ቀጡ፣ ደግሞ የጊዮርጊስን ደግሞ ይዘው ይቀዳል። ይሄ ሁሉ ሲደረግ ዝምን የተባለው ለምንድን ነው? እነዚህ ስለዚህ ያስተማሯቸው ብለው ነው። ኦርቶዶክስ የጣውቶ ቤት ነች፣ ስዕላት ጣውቶ ናቸው። ስለዚህ እያወጣችሁ ቅደዱ፣ ስበሩ ነው። ነገ ቤተ ክርስቲያን መስጥ ሲያቃጥሉ የጣውቶ ቤተ ክርስቲያን እንደሚያቃጥሉ አጣቹ ነው እንዴ ልምታሩ። የመንግስት አካላት ምን እየሰራችሁ ነው? ቤተ ክርስቲያን ምን እየሰራችሁ ነው? ሲደረግ ያለ ያለ እንዴ የቤተ ክርስቲያን የህግ አካላት ምን እየሰራችሁ ነው? ቅዱስ ሲኖዶስ ምን እየሰራ ነው? እንደዚህ የሆነ ያለ ቀጣይ ቤተ ክርስቲያን ነው የሚፈርሰው በእንደ አይነት አክራሪ ጽንፈኛ የሆኑ ፕሮቴስታንት ጂሃዲስቶች ከሙስሊም ከአሸባሪዎች በላይ የሚያፈሉ አደገኞች ናቸው። እነዚ አካሄዳቸው ደሞ ነ ከዋሃብያ በላይ የሆኑ እነዚህ እንደውም ልንጠነቀቅባቸው ይገባል። ነገ ላይ የሃይማኖት ጦርነት ቢነሳ በነዚህ ሰዎች ምክንያት ነው የሚነሳው። ኦርቶዶክሳውያን ትዕግስታችን እያለቀን ያለ አሁን ላይ እኛው ጦስ ተነሳስን የማይሆንሳ እንድናደርግ ጸብ ውስጥ እንድንገባ ምናምን የሚፈለገው እኛ ደግሞ ና እናደርግም እስከ መጨረሻው ድረስ ትዕግስታችን እንጠብቃለን። አሁን ቢሆን ህግ ካለ ይህ ልጅ የያዝልን በህጉ መሰረት ይጠይቅልን አስተማሪና አስተማማኝ የሆነ ቅጣት ይቀጣ። ገብተው ለምን በዋስ የሚፈቱት ነገር ላይ ሌላ ነገር እንዳይሆን ስለሚፈለግ ነው። ምንድን ነው? ተልዕኮ አላቸው። የሃይማኖት ጦር እንዲነሳ ነው። ረ በህግ አምላክ፣ ህግ የለም ወይ በዚህ ሀገር ላይ? እንዴ ወንጌል እሰብካለሁ ብሎ ገብቶ ስለ ኢየሱስ እያወራ እንደ ሥዕላት የሚቀድ የትኛው መጽሐፍ እንደዚህ ያስተማረ? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ነው እንጂ የሚለው አንዱ አናዱ የሚል የለም። ሐዋርያት አላደረጉም። አይሁዳውያን እንደዚህ አላናዱም በወቅቱ ሲሰብኩ ሮማውያን እንደዚህ ያደረጓቸው፣ በስርዓት ነው የሰበኳቸው። እናንተ ግን የክርስቶስ ጠላቶች፣ የአውሬው ተከታዮች ናችሁ። ሲጀመር ፀረ ወንጌል፣ ፀረ ክርስቶስ፣ ፀረ ኢየሱስ። እናንተ ጋር ያለውን ኢየሱስ እንንጠረው፣ እንታቁት። በዚህ ምክንያት ነው ፖልስ ክርስቶስ እናንተ ጋር ስላለው ማለት ነው። አረዱ መድኃኒዓለም። እንዴ አንድ ነገር ነበር አለበት። ይሄ ነገር በጣም ስሜታዊ ሲሆን ከዚህ ላይ ለማውራት አልችልም። እርሶ ሳይን በደጋሚያ አካውንቱን ፎሎ ደውል፣ ፍርቁ፣ ፒንክ ፖስት አድርጉት። ሰላም በያላችሁበት።